እሬትሬት አለኝ መልሽ እንዳልቅም ሰው ያመንኳቸው ሰዎች እሬቱ ነው ቀርተው። ሰበር ዜና። ሰላም ጤና ይስጥልኝ፣ ክብራንና ክብራን አድ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማች ይብዛ። ላይክ ሸር፣ ሰብስክራይብ በማድረግ ሩታ ግሬስ ፋሚሊ። እንግዲህ ሩትዬ እንግዲህ ቲክታከሩን እያቀለጡት ይገኛሉ። አን በገሪዎችም ባይ እንግዲህ ወይን የሩታዬ ለአብርሃም እንግዲህ መልእክት አስተላልፋለች። የሄዱትን እንኳንም ሄዱ አንዳንዶቹ ኖረው ከሰጡም በላይ ሄዱ ብዙ አስተምረውናል ብላለች እንግዲህ አብርሃም ብዙ ፍቅር ሰጥቷት ነበረ ለሩታ ብዙ ተንበርክኮላት ነበረ አሁን ግን ጥሏት ሄዷል ያጥሎ መሄዱ ሩታ ቢሄድም ምንም ችግር የለውም ቢኖርም ያው ኖረ ነው ብላለች ማለት ነው። ሩትዬ፣ አዎ የሰው ልጅ ይጣላል፣ ይለያያል፣ ደግሞ መልሶ ይገናኛል። ፈጣሪ ያገናኘውን ሰው ሰው ማንም ሰው አይለየውም። እኔ በዚህ አምናለሁ። እኔ ግን በጣም የጓጓሁት ከሁሉም የሩታና የአብርሃም መጨረሻ፣ እንደኔ የናፈቀው ሰው ማለት አብረው ሊኖሩ ነው? ሊለያዩ ነው? ምንድን ነው? እኔ በጣም ግራን የገባኝ ምክንያቱም እኔ ሰው ባለው ሳይሆን የማምነው ሰው ሰው ባለው ሳይሆን የማምነው እኔ ፈጣሪ ባለው ነው የማምነው። ስለዚህ ሩትዬ እኛ ደስታሽ ተመልሶ እንደምናይ ባለሙሉ ተስፋነን። ከአብርሽ ጋር ብዙ ማለት ብዙ አራት ልጆች እንወልዳለን ብለዋል አብርሃም። እንግዲህ የአራት ልጆች ወይም የስድስት ልጆች እናትና አባት እንደምትሆኑ ባለሙሉ ተስፋነን። የብዙዎቹ የብዙዎቹ ኮሜንት ላይ ቲክቶክ ላይ እንደውም የተለያየ ቅንብሮች እየተቀነባበሩ ሩታ ነጠላ እየለበሰች ምናምን ወልዳለች። የሰው ልጅ ከመውለድ እና ከማግባት ከመሞት የትም የትም የትም እንትን አይልም፣ ግን ሩታ ከወለደች ወለደች ይላሉ። ግን ለምን ነው ያ ሰው ያልሆነው ሆነ ብለን የምናወራው? እና ሩቲ የእኔ ጨረቃ በሰላም ወልደሽ ስመሽ የምናይሽ ያደርግሽ። ዛሬ ነገም መልክቴ ነው። አብርሃም ደግሞ ሄዶ ሩታን በቃ ከሩታ ጋር ሆኖ ህዝቡን ቢያስደምመው እንደኔ መልካም ነው የሚለው አብርሃም ከብዙ ዩቲዩበሮች ጋር ቪዲዮ እየሰራ ነው። የሰው ልጅ ለመለወጥ ብዙ ይጥራሉ። ሰውን ለመለወጥም ብዙ ያደርጋሉ። አብርሃም እኔ እውነቴ የምላችሁ እኔ እዚህ ጋር ማለት ነው የሆነ ማስመሰል የሚባል ነገር አንዳንዴ ያለ። ዛሬ ሩት አብርሃምን አድንቀው ነገ ደግሞ ሩታን አድንቀው ነገ አብርሃምን፣ ይሄ ሳይሆን እነሱ አንድ ናቸው፣ መሬት ላይ ነው ያሉት። ስለዚህ አብርሃም ባጠፋው ጥፋት ሁሉ እኛ ተናግረናል። ፈጣሪ ከዚህ ከዚህም በላይ ፈጣሪ አስታርቋቸው አስታርቋቸው በሰላም እንትን የሚሉ አለህ ያደርጋቸው። እውነት እኔ ያንን የምመኝላቸው ሌላ ምንም አልመኝላቸው። መልካም ሁሉ ተመኘው።